ሰላም የተወደዳችሁ የቅመም ጤና ቤተሰቦች፣ እንዴት ሰነበታችሁ? ዛሬ ደግሞ የደም ግፊት ህመም ምንነትን በዝርዝር የምናይ ይሆናል። እስከመጨረሻው ይህንን ቪዲዮ እንድትመለከቱ እየጋበዝኩኝ፣ ለቻናሉ አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰባችን ትሆኑ ዘንድ እጋብዛለሁ። አብሬያችሁ የምቆየው ዋልልኝ ነኝ፣ የስነ ምግብ ባለሙያ ከቅመም ኒትሪሽን። የደም ግፊት ማለት ደም በደም ስር ግድግዳዎች የሚያደርገው ግፊት ወይም ተጽዕኖ ነው። ልብ ደምን ወደ ደም ወሳጅ ቧንቧዎች የደም ስሮች ይገፋል። ይህም ደም ወሳጅ ቧንቧ ደሙን አጠቃላይ ከሰውነታችን ወደ ሰውነታችን ያሰራጫል። ከፍተኛ የደም ግፊት የሚባለው ታዲያ በደም ወሳጅ በቧንቧዎች ወይም በደም ስሮቻችን ውስጥ ያለው የደም ግፊት ከመደበኛው መጠን በላይ ሲሆን ማለት ነው። ስለዚህ የአንድ ሰው የደም ግፊት አለበት የሚባለው ከመቶ አርባ በዘጠና በላይ ሲሆን ነው። የደም ግፊት ሲለካ ማለት ነው። እንግዲህ የደም ግፊት ዝምተኛው ገዳይ ወይም ሳይለንት ኪለር በመባል ይታወቃል። ምክንያቱም ብዙ ጊዜ ምንም አይነት ምልክት ስለማያሳይ ነው። ግን አንዳንድ ጊዜ ደግሞ የሚያሳያቸው ምልክቶች አሉ። ከነሱ ውስጥም የመጀመሪያው ከባድ የሆነ ራስ ምታት ነው። በተለይም በጭንቅላት ጀርባ የሚከሰት የማያቋርጥና ከባድ ራስ ምታት እንግዲህ የደም ግፊት ምልክት ሊሆን ይችላል። ሌላው ድካም ነው። በጣም ከፍተኛ የሆነ ድካም የደም ግፊት ምክንያት ሊሆን ይችላል ወይም ምልክት ሊሆን ይችላል። ሌላው ማዞር፣ የመደንዘዝ ስሜት፣ እነዚህ እንግዲህ ስንነሳ ወይም ደግሞ ስንቀመጥም ከፍተኛ የማዞር ስሜት መኖር የደም ግፊት ህመም ምልክት ሊሆን ይችላል። የእይታ ችግር፣ የትንፋሽ ማጠር፣ እነዚህ ሁላ እንግዲህ የደም ግፊት ምልክቶች ሊሆኑ ይችላሉ ማለት ነው። የደም ግፊት እንግዲህ መንሴዎች የሚባሉት በሁለት ይከፈላሉ። የመጀመሪያው ፕራይመሪ ምክንያቶች የምንላቸው አሉ። ሁለተኛው ሰከንደሪ ምክንያቶች የምንላቸው መንሴዎች አሉ ማለት ነው። እንግዲህ ፕራይመሪ የደም ግፊት መንሴዎች የሚባሉት ውስጥ እንግዲህ ከ90 እስከ 95 በመቶ ምክንያት ናቸው ማለት ነው ለደም ግፊት እነዚህ እንግዲህ የተለያዩ አይነቶች ናቸው። የመጀመሪያው ጄኔቲክስ ነው። እንግዲህ በቤተሰብ ውስጥ የደም ግፊት ታሪክ ካለ ለደም ግፊት መንስኤ ነው ማለት ነው። ሌላው እድሜ ነው። እድሜ እየጨመረ በመጣ ቁጥር የደም ግፊት የመያዝ እድላችንም እየጨመረ ይመጣል። ሌላው ከአኗኗር ዘይቤ ጋር የተገናኙ ምክንያቶች ናቸው። እነዚህም ከፍተኛ የሶዲየም አወሳሰድ፣ የአካል ብቃት እንቅስቃሴ አለመስራት፣ ከመጠን በላይ ውፍረት፣ ማጨስ እንዲሁም ከፍተኛ አልኮል መውሰድም እነዚህ እንግዲህ ከፕራይመሪ ከሃይፐርቴንሽን ጋር የተገናኙ ናቸው ማለት ነው። ሁለተኛው የሰከንደሪ ሃይፐርቴንሽን መንስኤዎች የምንላቸው ከህክምና ጋር የተገናኙ ናቸው። ከመጀመሪያው ከፕራይመሪ ከምንለው ያነሰ ነው እነዚህ የሚይዙት ቦታ ማለት ነው። እንግዲህ እነዚህ ውስጥ የሚካተቱት የኩላሊት በሽታ የተነሳ የሚከሰት የደም ግፊት አለ። መድኃኒቶች ጋር ከአንዳንድ መድኃኒቶች ጋር የተገናኘ ለምሳሌ ከወሊድ መቆጣጠሪያ ክኒኖች ጋር የተነሳ የህመም ማስታገሻዎች የተነሳ እነዚህ ጋር የተገናኙ ምክንያቶች ሊኖሩ ይችላሉ። ሌላው ደግሞ ኢሌጋል ወይም ደግሞ ህገወጥ መድኃኒቶች አሉ እንደ ኮኬን። በእነዚህ አይነት ምክንያቶች የተነሳ ጋር የተገናኙ ከሆነ ሰከንደሪ ሃይፐርቴንሽን እንላቸዋለን ማለት ነው። እንግዲህ ከላይ የዘዘረዘርናቸው ምልክቶች እንዳሉ ሆኖ በሌሎችም ሁኔታዎችም እንግዲህ ደም ሊከሰት ይችላል ማለት ነው። ብዙ ሰዎች ከፍተኛ የደም ግፊት ምንም ምልክት አይኖራቸውም። ከፍተኛ የደም ግፊት ለማወቅ ቦለማውክ አስተማመኝ መንገድ የደም ግፊቱን በጤና ባለሙያ መለካት ነው። ሁል ግዜ እንደምንለው ወደ ወዳችን የምናስገባው እያንዳንዷ ምግብ ጤናችን ወይም የህመም መነሻ ይሆናል። በመሆኑም ለስለ ምግብና ጤና መረጃ ከፈለጉ ይህንን ቻናል ሰብስክራይብ በማድረግ እገዛት አደርጉልን ዘንድ በአክብሮት እጠይቃለሁ። ውድ ጊዜያችሁን ስለሰጣችሁን እናመሰግናለን። እንዲዳሰስላቸው የምታስባቸውን ሀሳቦች ሐሳቦች ኮሜንት ላይ አስቀምጡልን በቪዲዮ እናዘጋጃለን። ይህንን ቪዲዮ ደግሞ ከወደዱት ለሌሎችም እንዲደርስ ላይክ፣ ሼር ታደርጉ ዘንድ እጋብዛለሁ። እንዲሁም ቻናላችንንም ሰብስክራይብ ታደርጉ ዘንድ በአክብሮት እጋብዛለሁ። ጤናማ አመጋገብ ለጤናማ ህይወት ቅመም ኒውትሪሽን በሌላ ቪዲዮ እስከምንገናኝ መልካም ጊዜ።